እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ከታች ባለው ስልክ በመደወል መማር እና መከታተል ትችላላችሁ። የቋንቋ አካዳሚ ቻናል። እሺ፣ በዛሬ ትምህርታችን የምናየው ደግሞ ከዚህ በፊት ቃላት ምስረታ እያየን ነበር። ዛሬም እንደተለመደው ሆሄያትን እስከነዝርያቸው በመጽሐፍ ለምሳሌ እስከነዝርያቸው ስል ከአንደኛው እስከ ሰባተኛው ፊደል በተራ በመጽሐፍ በእያንዳንዱ ሆሄ ወይም ፊደል ቃል እየመሰረት እናያለን። ይህም እናንተን በቀላሉ ሆሄውን እንድታውቁትና፣ በቀላሉ መጽሐፍ ማንበብ ያስችላችኋል። ስለዚህ ለምሳሌ አሁን ይህን ስታዩት ከተጀምሮ እስከ ቶ ድረስ እስከ ሰባተኛው ድረስ ተቀምጧል እያንዳንዱን ፊደል መነሻ በማድረግ። ይህም ሲባል ለምሳሌ ተ ይላል ይሄ ተን መነሻ አድርጎ በተ የሚጀምር ቃል እመሰርታለሁ። ቱ ስል ደግሞ አሁንም ቱን መነሻ በማድረግ፣ ቲ ስል ደግሞ ቲን መነሻ በማድረግ፣ ታ ስል ታን መነሻ አድርጌ፣ ቴ ስል ደግሞ ቴን መነሻ በማድረግ፣ ት ትን መነሻ በማድረግ ቃላትን እመሰርታለሁ። ስለዚህ እያንዳንዱን አንድ ባንድ እናየዋለን። ይህን ስናይ ደግሞ መጀመሪያ ቃሉን ነጣጥ እየጠረዋለሁ ሆሄውን፣ ከዚያ አጋጥሚ ያነባዋለሁ። ስለዚህን በትኩረት ብትከታተሉት በቀላሉ ለማንበብ እና ለመጻፍ ያግዛችኋል። ስለዚህ ወደ መጀመሪያው ዝግጅት የሳያሄድ እንደምትመለከቱት ተ ቱ ቲ ታ ቴ ት ቶ ከመጀመሪያ እስከ መጨረሻ ያሉትን የተዘሮች ጻፉኝ። ከዚያ ፊት ለፊታችሁ ደግሞ በእያንዳንዱ ፊደል መነሻ በማድረግ ቃላት መስረቻሉ። ለምሳሌ ተ የሚለውን ስታዩት የተመሰረተው ቃል ተማሪ፣ በአንድ ላይ ተማሪ። እደግመዋለሁ፣ ተማሪ። ቀጥሎ ያለው ደግሞ ቱ፣ ሁለተኛዋ ፊደል ናት። ይቺ ሁለተኛዋ ፊደል ናት። በዚች የተመሰረተው ቃል ደግሞ ቱ ቱታ በአንድ ላይ ቱታ። እደግመዋለሁ ቱታ። ቀጥሎ ያለው ሶስተኛዋ ፊደል፣ ሶስተኛዋ ማለት ቲ ማለት ነው። ሶስተኛዋ ፊደል በእሷ የተመሰረተው ደግሞ ቲ ሸ ር ት፣ በአንድ ላይ ቲሸርት። እደግመዋለሁ ቲሸርት። ቀጥሎ ያለው አራተኛዋ ፊደል አራተኛዋ አራተኛዋ ማለት ታ ታ አራተኛዋ። ስለዚህ በዚህ ደግሞ ቃል ሲመሰረት ወይም ደግሞ የሰራ ነው ቃል ታ ደ ሰ በአንድ ላይ ታደሰ። እደግመዋለሁ። ታደሰ። ቀጥሎ ያለው አምስተኛ አምስተኛ ፊደል ነው። አምስተኛ ፊደል አምስተኛ ማለት ቴ ቴ። በዚህ የመሰረቱት ቃል ደግሞ ቴን መነሻ በማድረግ የሰራ ነው ቃል ቴ ሌ ቪ ዥ ን በአንድ ላይ ቴሌቪዥን እደግመዋለሁ። ቴሌቪዥን የሚል ቃል መሰረት ማለት ነው። ቀጥሎ ያለው ስድስተኛ ስድስተኛው ፊደል ት ትባላለች። ስድስተኛዋ ት በዚች ደግሞ ትን መነሻ በማድረግ የተመሰረተው ቃል ት ም ህር ት በአንድ ላይ ትምህርት እደግመዋለሁ። ትምህርት የሚል ቃል መሰረት ነን። ቀጥሎ ያለው ሰባተኛው ወይም ደግሞ መጨረሻው ፊደል ማለት ነው። የተመጨረሻው ወይም ሰባተኛው ፊደል የተመሰረተው ቃል ቶ ር ሽን በአንድ ላይ ቶርሽን እደግመዋለሁ ቶርሽን የሚል ቃል መሰረትን ማለት ነው። ቀጥሎ የምናየው ደግሞ ነ ነው። ነ የነንዘር ልክ እንደተ ከላይ ወደታች ከአንደኛ እስከ ሰባተኛው ድረስ ጽፌዋለሁ። እንደምታዩት ይሄው ነ ኑ ኒ ና ኔ ን ኖ እነዚህ ናቸው። እነዚህ መነሻ በማድረግ በእያንዳንዱ ፊደል ወይም ሆሄ ፊት ለፊት ቃል ተመስርቷል። ለምሳሌ በአንደኛው ወይም ደግሞ በነ የተመሰረተው ቃል ነገረ፣ በአንድ ላይ ነገረ። እደግመዋለሁ፣ ነገረ። ቀጥሎ ደግሞ ሁለተኛው ፊደል ነው። ሁለተኛው ሁለተኛው ሁለተኛው ማለት ኑ የምንለው ማለት ነው። ኑ። ስለዚህ በዚህ የተመሰረተው ኑ ግ በአንድ ላይ ኑግ። እደግመዋለሁ ኑግ። እሺ፣ ቀጣይ ሶስተኛ ሶስተኛው ፊደል ደግሞ ሶስተኛው ኒ ኒ። እሺ፣ ይህን ስናይ ኒ ወ ር ክ በአንድ ላይ ኒውዮርክ። እደግመዋለሁ ኒውዮርክ። ቀጣይ ያለው ደግሞ ና አራተኛው ማለት ነው። አራተኛው ፊደል አራተኛው ና ት ና ኤ ል በአንድ ላይ ናትና ኤል። እደግመዋለሁ ናትና ኤል የሚል ቃል መሰረትን ማለት ነው። ቀጥሎ ያለው ደግሞ እንደምታዩት አምስተኛው ወይም ደግሞ ባለቀለበቱ ተብሎ የሚጠራው ፊደል ማለት ነው። አምስተኛ ፊደሎች በሙሉ ባለቀለበቶች ወይም ደግሞ አምስተኛ ተራ ላይ የሚገኙት ማለት ነው። ልዩ የሚያደርጋቸው ሌላው ቀለበት አላቸው፣ ባለቀለበቶች ይባላሉ እነዚህ። እሺ፣ እዚህ ላይ ሲቀጥል ደግሞ ኔ ት ወ ር ክ በአንድ ላይ ኔትወርክ፣ ደግሞ አለው ኔትወርክ። ቀጥሎ ያለው ስድስተኛው ፊደል ማለት ነው። ስድስተኛው ፊደል በዚህ የተመሰረተው ቃል ደግሞ ን ብረት በአንድ ላይ ንብረት። እደግመዋለሁ ንብረት። ቀጣይ ያለው ደግሞ ሰባተኛው ወይም የነ የመጨረሻው ፊደል ኖ ምንለው ማለት ነው። ሰባተኛው ኖ ህ በአንድ ላይ ኖህ። እደግመዋለሁ ኖህ። የሚል ቃል መሰረት ነን ማለት ነው። ስለዚህ ወደዚህኛ ውስጥ መጡ ደግሞ የአዘሮች ከላይ ወደ ታች ተጽፈዋል። ሁሉም ሆሄያት ወይም ፊደላት የተጻፉ ከላይ ወደ ታች ነው፣ ቃሉን ለመጻፍ ያመቸን ዘንድ። ከዚያ ፊት ለፊታቸው ደግሞ እንደምታዩት ቃል በእያንዳንዳቸው ሆሄ መነሻ በማድረግ ቃል ተመስርቷል። ስለዚህ ከላይ ወደ ታች ስንቆጥረው አ ኡ ኢ አ ኤ ኦ፣ በጣም አሪፍ። ወደዚህኛው ስንመጣ እንግዲህ አንደኛው ወይም የመጀመሪያው ፊደል ማን ነው? እዚህ ላይ አ። እሺ፣ በሱ የተመሰረተው ቃል አ በ በ በአንድ ላይ አበበ። እደግመዋለሁ አበበ። እሺ፣ ቀጥሎ ያለው ደግሞ ሁለተኛው ማለት ሁለተኛው ሁለተኛ ፊደል ደግሞ ኡ ስ ማን በአንድ ላይ ኡስማን። እደግመዋለሁ ኡስማን ሚል ቃል መሰረትን። ቀጥሎ ያለው ደግሞ ኢ፣ ሶስተኛዋ ፊደል ማለት ነው። ሶስተኛዋ ፊደል ሶስተኛዋ። እሺ በእሷ የመሰረት ነው ቃል ደግሞ ኢ፣ ት፣ ዮ፣ ፕ፣ ያ በአንድ ላይ ኢትዮጵያ። እደግመዋለሁ ኢትዮጵያ እሺ ቀጥሎ ያለው አ አራተኛው ፊደል ማለት ነው አራተኛው አ ፕ ል በአንድ ላይ አፕል እደግመዋለሁ አፕል ቀጥሎ ያለው ደግሞ ኤ ኤ ስድስተኛው አምስተኛው ፊደል ማለት ነው አምስተኛው ኤ የምንለው አምስተኛው በዚህ የተመሰረተው ቃል ደግሞ ኤ ደ ን በአንድ ላይ ኤደን። እደግመዋለሁ ኤደን። ቀጥሎ ያለው ስድስተኛው ፊደል ስድስተኛው ማን ይባላል? እ እ በዚህ የተመሰረተው ደግሞ እ ቀት በአንድ ላይ እውቀት። እደግመዋለሁ እውቀት። ቀጥሎ ያለው ኦ ወይም ደግሞ የመጨረሻው ማለት ነው። የመጨረሻው ወይም ሰባተኛው ፊደል ኦ የአ ሰባተኛው ወይም የመጨረሻው ኦ። ስለዚህ በዚህ የመሰረት ነው ቃል ደግሞ ኦ ክ ስ ጂ ን በአንድ ላይ ኦክስጂን። እደግመዋለሁ ኦክስጂን ሚል ቃል መሰረተን ማለት ነው። ቀጥሎ ደግሞ የምታዩት ከዝርያዎች እስከ ሰባተኛው ድረስ ተጽፎ ፊት ለፊታቸው እነዚህም እንደተለመደው በእያንዳንዱ ቃል መነሻ በማድረግ ቃል መሰርተናል። በእያንዳንዱ ሆሄ ወይም ፊደል ማለት ነው። ስለዚህን ስንቆጥረው ከላይ ወደ ታች ስናየው ፊደሉ ከአንደኛ እስከ ሰባተኛ ያለ መሆኑን ያሳየናል። ከ ኩ ኪ ካ ኬ ክ ኮ። እነዚህ ናቸው፣ ከአንድ እስከ ሰባት ያሉት ናቸው። ስለዚህ በአንደኛው ወይም ደግሞ በመጀመሪያው ፊደል ቃል ሲመሰረት ከ በ ሮ በአንድ ላይ ከበሮ። እደግመዋለሁ፣ ከበሮ ቀጥሎ ያለው ደግሞ ሁለተኛ ፊደል ማለት ነው። ሁለተኛው ፊደል ነ። ሁለተኛው ደግሞ በሱ ቃል መነሻ በማድረግ ሁለተኛው ፊደል መነሻ በማድረግ ቃል ሲመሰረት ኩ፣ ን፣ ታ፣ ል በአንድ ላይ ኩንታል። እደግመዋለሁ ኩንታል። ቀጥሎ ያለው ሶስተኛ ፊደል፣ ሶስተኛው ኪ፣ ኪ፣ ኪ፣ ስ በአንድ ላይ ኪስ። እደግመዋለሁ ኪስ። ቀጥሎ ያለው ደግሞ አራተኛ አራተኛ ፊደል ካ የምንለው ማለት ነው። ካ በዚህ የመሰረት ነው ቃል ደግሞ ካ ው ያ በአንድ ላይ ካዊያ። እደግመዋለሁ ካዊያ። ቀጥሎ ያለው አምስተኛ ፊደል አምስተኛ ወይም ደግሞ ኬ ብለን የምንጠራው ፊደል ማለት ነው። እሺ ኬክ በአንድ ላይ ኬክ እደግመዋለሁ ኬክ ሚል ቃል መሰረት ነው ማለት ነው ቀጥሎ ያለው ስድስተኛው ፊደል ስድስተኛው ፊደል ማን ይባላል ክ ክ የከ ስድስተኛው ፊደል ክ ስለዚህ በእሱ የመሰረት ነው ቃል ደግሞ ክ ብ ሪ ት በአንድ ላይ ክብሪት። እደግመዋለሁ ክብሪት። እሺ ቀጥሎ ያለው ሰባተኛው ወይም የመጨረሻው ፊደል ማለት ነው። ሰባተኛው ወይም የመጨረሻው ፊደል ኮ ማን ይባላል? ኮ። ስለዚህ በእሱ የተመሰረተው ቃል ደግሞ ኮ ት በአንድ ላይ ኮት። እደግመዋለሁ ኮት የሚል ይሆናል ማለት ነው። ስለዚህ ይህን ቪዲዮ በትክክል ብታዩት እና ብትከታተሉት በቀላሉ ለማንበብ እና ለመጻፍ ያግዛችኋል። እናንተ ቪዲዮውን ከርሰሩን ተከትላችሁ በደንብ ብታዩት እያንዳንዱን ሆሄ መነሻ በማድረግ የተመሰረተውን ቃል እያያችሁ ለማንበብም ሆነ ለመጻፍ በቀላሉ ያስችላችኋል። ያሉትን ዝግጅት እንደ አያችሁት ሆኖ ተዘጋጅቷል። ስለዚህ ቪዲዮውን አይታችሁ ስትጨርሱ መጨረሻ ላይ ላይክ ኮሜንት፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ድረስ መልካም ቀን ይሆንላችሁ። ቸርን ሰንብት።